ስለ ሞንሮ ኢንስቲትዩት የሚሲንክ ፋይሎች ሰምታችሁ ታውቃላችሁ? ብዙ ሰዎች እነዚህን የድምፅ ፋይሎች የሳይኪክ ችሎታን ይጨምራሉ፣ መናፍስትን ማየት እንድንችል ያደርጋሉ፣ የሜዲቴሽን እና ማኒፌስቴሽን ኢነርጂን ይጨምራሉ ብለው ያምናሉ ይጠቀሙበታልም። ለዛሬ ይህ የሚሲንክ ምንድን ነው፣ እንዴት ይሰራል የሚለው እናያለን። ትክክለኛ ፋይሎቹንም ስክሪኑ ላይ በምታዩት የቴሌግራም ቻናል አስቀምጥላችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ ሄሚስፊሪክ ሲንክሮናይዜሽን በአጭሩ ሲጠራ ሄሚሲንክ ይባላል። በሮበርት ሞንሮ ኢንስቲትዩት የተዘጋጀው የድምፅ ቴክኖሎጂ ሲሆን በልዩ ሁኔታ ተዘጋጀው ይህ የድምፅ ፍሪኩንሲ አእምሮን ወደ ጥልቅ እረፍት፣ ትኩረትና የሰፋ ግንዛቤ መውሰድ ኃይል አለው። በሜዲቴሽን የላቀ ደረጃ ላይ የደረሱ ሰዎች የሚያገኙትን ኤክስፒሪንስ በዚህ ፍሪኩንሲ አማካኝነት በአጭር ጊዜ ውስጥ ማግኘት ይቻላል። በሲአይ አማካኝነት ዲክላሲፋይ የተደረገው ዶክመንት እንደሚያሳየው በሞንሮ ኢንስቲትዩት የተዘጋጀው ይህ የሄሚሲንግ ቴክኖሎጂ የአካል በጊዜና በቦታ መገደብን በመሻገር እንደ ሪሞት ቪዊንግ በሩቅ ያለን ለመመልከት፣ ትኩረትን ለመሰብሰብ፣ ስትረስን ለመቀነስ የሚረዳ እንደሆነ ያመለክታል። ሪሞት ቪዊንግ የተባለው የሳይኪክ ችሎታ ለስለላ አገልግሎት እንደሚውል አንዳንድ ጥናቶችና ምስክርነቶች ይናገራሉ። ሪፖርቱ ከሂፕኖሲስ ሜዲቴሽን፣ እና ባይኖራል ቢቶች ከቴክኒኩ ጀርባ እንዴት ሳይንሳዊ መሪዎች እንደሚሰሩ ያስረዳል። ሄሚሲንግ ፍሪኩንሲን እንዳዳመጣችሁ ወዲያው የሳይኪክ ችሎታ ይኖራቸዋል ማለት አይደለም። ኢንቱዊሽን፣ ሉሲድ ድሪም እንዲሁም የሳይኪክ ችሎታዎች የተፈጥሯዊና በውስጣችን ያሉ ችሎታዎች ናቸው። ሄሚሲንክ አእምሯችን ወደ እነዚህ ማይንድ ስቴት እንዲገባ ይረዷል። የዚህ ፍሪኩዌንስ ያዘጋጅ ሮበርት ሞንሮ እነዚህን ሞገዶች በመጠቀም በመንፈስ ከሰውነት መውጣት ልምምድን እንዲሁም ፊዚካ ላይ ያልሆኑ እውነታዎችን ለማየትና ለማሰስ ይጠቀምበት ነበር። ሄሚሲንክን ተጠቅማችሁ ሜዲቴት ስታደርጉ መናፍስትን ታያላችሁ የሚል ማረጋገጫ ቃል አይሰጥም። ማስተዋልና ስሜታችሁ ስውር ኃይልን ለመረዳት ወደሚችል ብቃት ከፍ ይላል ማለትም መንፈሳዊ ምልከታን መረዳት የሚያስችል ውስጣዊ ሁኔታን ይፈጥራል። ትኩረትን መፍጠር ያስችለናል። አእምሮ ምስሎች የመፍጠር አቅሙ ይጎላ ይሆናል። ሰብኮንሽስ አእምሮ ክፍል አፈርሜሽኖችንና ባይናሊና የመመልከት ልምምዶችን ከፍ ባለ ሁኔታ ይቀበላል። የአእምሮ ጫጫታን ስለሚቀንስ ልምምዶቻችንን የበለጠ ውጤታማ ማድረግ ይችላል። በዚህም ምክንያት ሄሚሲንክ ለማኒፌስቴሽን፣ ለመንፈሳዊ እድገት እንዲሁም ራስን ለመረዳት የሚያስችል ኃይል ይሰጣል። ሄሚሲንክ በግድ ኤክስፒሪየንስ እንዲኖረን የሚያስገድድ መሳሪያ አይደለም። አእምሯችንን ከፍ ወዳለ መረዳት የመፍጠር አቅም እንዲሁም ማኒፌስት የማድረግ ሁኔታ ውስጥ የሚያስገባ ሞገድ ነው። ከሜዲቴሽን ከኢንቴንሽን እና ከቪዙዋላይዜሽን ጋር በማዋሃድ ህይወትን ቀያሪ ማድረግ ትችላላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቸር